አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ እንግዲህ በጣም በሚያምሩና ውብ የሆኑ እቃዎች ወደ እናንተ መጥቻለሁ። እንደምታዩት በጣም ውብና ማራኪ የሆኑ እስከዛሬ ሰርተን እያስረከብን የነበር ነው እንግዲህ ዲዛይኖችን፣ ሀልጋ፣ ቁም ሳጥን ቡፌ ኪችን ካቢኔት የተለያዩ አሪፍ የሚባሉ አዳዲስ ዲዛይኖችን ወደ እናንተ ይዘን መተናል። እናንተ እንግዲህ የፈለጋችሁትን እቃም የፈለጋችሁትንም ዲዛይን መምራት ትችላላችሁ። እንዲሁም ከተለያየ ከሶሻል ሚዲያ ላይ አውርዳችሁ እኛን የፈለጋችሁትን ዲዛይን ማሰራት ትችላላችሁ። በዚህ መልኩ ሰርተን እያስረከብን እገኛለን። እንግዲህ ይሄ እንደምታዩት በጣም ውብና ማራኪ የሆነ በጣም አሪፍ አሪፍ የሚባሉ ዲዛይኖችን ነው ይዘን የመጣ ነው። እናንተ ከፈለጋችሁ ታች ላይ ያለውን ስልክ በመጠቀም መደወል ትችላላችሁ። 24 ሰዓት ኦንላይን ታገኙኛላችሁ። በዋሳብ በቴሌግራም በኢሞ እኛ ጋር መናገር ትችላላችሁ። ኦሳም ፈርኒቸር እንግዲህ የፈለጋችሁበት ቦታ እኛን ከፈለጋችሁበት ቦታ ሆናችሁ ማዘዝ ትችላላችሁ። ኦሳን ፈርኒቸር ምርጫችሁ ይሁን። እንግዲህ እንደዚህ ውብና ማራኪ የሆኑ ሀልጋዎች ሜትር ከ50፣ ሜትር ከ20፣ ሜትር ከ80 የተለያዩ ራስጊያቸው ላይ መብራት ያላቸው በራሳቸው ጊዜ መብራት የሚችሉ እንዲሁም ከጎን መብራት ማድረግ የሚቻል እንደዚህ ውብና ማራኪ አድርገን እየሰራን እንገኛለን። የተለያዩ ሀገር ላይ በማድረስ እንተዋወቃለን። ኦሳን ፈርኒቸር ምርጫችሁ ይሁን። ከአስራ አምስት በላይ ዲዛይን ያላቸውን እስከ ዛሬ የሰራናቸውን አልጋ ነው ዛሬ ወደ እናንተ ይዘን የመጣ ነው። በጣም አሁን አዲስ ነገር ናቸው። እንደምታያቸው በጣም ውብና ማራኪ የሆኑ አልጋዎች ናቸው። እናንተ እንግዲህ ከፈለጋችሁ በቦታ ከፈለጋችሁ በቦታ ሆናችሁ እኛ ማልሻላችሁ አልጋ፣ ቁም ሳጥን፣ ቡፌ፣ ኪችን ካቢኔት፣ ሶፋ፣ መጅሊስ እየሰራን እያወጣን እንገኛለን። ቤተሰቦቻችሁን ማስደሰት ከፈለጋችሁ እኛ ሰርፕራይዝ ማድረግ እንችላለን። እንግዲህ በቀጣይ ደግሞ ወቅታዊ ዋጋቸውን ደግሞ ማወቅ ከፈለጋችሁ ብዙ ቪዲዮዎች የለቀቅኳቸው አሉ። እነሱን ወደኋላ ተመልሳችሁ ማየት ትችላላችሁ። እኔ ዛሬ የመጣሁላችሁ ዲዛይን ላስመርጣችሁ ወይም ደግሞ አሪፍ አሪፍ የሚባሉ አሁን ላይ እየሰራ ነው የምንገኘው አጠቃላይ አዲስ ዲዛይን የተባለውን ነው ወደ እናንተ ይዤ የመጣሁት። እናንተ የተመቻችሁን ፎቶ ወይም ደግሞ የተመቻችሁን ቪዲዮ ፎቶ በማንሳት ወደኛ መላክ ትችላላችሁ። በቴሌግራም፣ በዋትሳፕ፣ በኢሞ 24 ሰዓት ታገኙናላችሁ። እንግዲህ ስክሪን ሻት እያደረጋችሁ ለኛ ማሳየት ብቻ ነው። ከፈለጋችሁት ከሶሻል ሚዲያ ላይ ለኛ አውርዳችሁ መላክ ትችላላችሁ። እንግዲህ በዚህ መልኩ እያወጣን እንገኛለን። በጣም እጅግ ዘመናዊና ማራኪ የሆኑ ቁምሳጥን ሀልጋ አልጋ እንደምታዩት፣ ይህንንም ስኮት ላይቱን በጣም ውብና ማራኪ የሆነ አንደኛ በሚባለው የተሰራ ነው። ሌዘር ነው። ከፈለጋችሁ በጣውላም ይሰራለ እሱ ዋጋው ሁለቱም የሚለያይ ነው። ይሄ እንደምታዩት በሌዘር የተሰራ ነው። በሌዘርም በጣም ያምራል። አዲስ ነገር ነው። እናንተም በጣውላ ማሰራት ከፈለጋችሁ ጣውላ ማድረግ ትችላላችሁ። በአንደኛው ጣውላ ወይም ደግሞ ኤምዲኤፍ የሚባል በተለይ ደግሞ አሁን ላይ እንትን የሚባል መጥቷል። ኤችዲኤፍ ላምሌት የሚባል አለ። ሁሉም ዋጋው ይለያያል። እናንተ የመረጣችሁትንና የፈለጋችሁትን ነው እኛ መስራት የምንችለው። እናንተ በአዘዛችሁ መሰረት ወይም ደግሞ የእናንተ ምርጫ የሆነውን ለኛ በመላክ ያንኑ እራሱን መስራት እንችላለን። እንደዚህ ቁም ሳጥኑም እንደምታዩት በስላይደር የተሰራው ወደ ጎን መንሸራተት የሚችል አራት ተከፋች ነው። ይህንን እንግዲህ ውብና ማራኪ የሆነ አልጋ እንደምታዩት እስኮ ስላይቱን በጣም ውብ አድርገን የሰራ ነው። ወርቃማ የሚያበለጫ ልጭ አለው ሽሮማ ከለር። እንግዲህ በዚህ መልኩ እየሰራን እንዲያስደሰትን እንገኛለን። በተለይ ደግሞ እኛን ልዩ የሚያደረገን እናንተ ባዘዛችሁትና በመረጣችሁት ቦታ እኛ የፈለጋችሁ በቦታ የምናደርስ ይሆናል። እንግዲህ ይህን የመሰለ አልጋ ማሰራት ለምትፈልጉ ለቤተሰቦቻችሁ እኛን ማዘዝ ትችላላችሁ። እናንተ ካላችሁ በቦታ ሁናችሁ እኛ በእምነትና እንግዲህ ብዙ ስራ የሰራ ነው። ቪዲዮ አለ ከኋላ ማየት ይችላላችሁ። ኦሳም ፈርኒቸር በጣም ውብ እና ማራኪ የሆኑ እጅግ ዘመናዊ የሆኑ ዕቃዎችን እያወጣን እንገኛለን። በዚህ መልኩ በጣም ለአይን ደስ የሚሉ በዛ ላይ ጥንካሬያቸውን ዋስትና ያላቸውን ዕቃ ነው እየሰራን የምንገኘው። ከናንተም የሚጠበቀው ታች ላይ ያለውን ስልክ ደውሎ ማናገር ነው። ኦሳም ፈርኒቸር ይለያል።